ለምንድን ነው ብዙ ተማሪ መማር ያስጠላ ማለት ማንኛውም ተማሪ ይዛችሁ ብትጠይቁት መልስ ከሰጣችሁ ማለትም ጀስት እንደሚጠሉት ነው ያሉት ለምንድን ነው ተማሪዎች በጣም ትምህርት እየጠሉት ያለ ጥያቄ ነው ልዛችም ስለዚህ ሁለት ነገሮች ናቸው ያስባሉ የኔ እይታ የኔ አስተሳሰብ እንደዚህ ነው ያስባሉ ሁለት ናቸው የመጀመሪያው የምትማሩትን ነገር የምማረውን ነገር ማለት ነው as the future yes ልጠቅሙ እንደምስል ለብ እኔ የሰማው ጥያቄ ይሄ ነው። አንደኛው ጥያቄ እንድናው ነው ጥቅሙ ይላል። ከዛ አሁን ነው መማር ጥቅም ያለው አይመስላቸውም። ትልቁ ችግር ቪዲዮ ነው።

እንቅላታችንና ክሪቲካል ቲንኪንጋችንን እንደተጠቀም ያደረገ ነው። ያስፋላው ጥሩ ነው። ነገር ግን ድሮ እንደዛ ነበር መሰለኝ፣ ጀስት ይሆናል ኮፒ ፔስት ነገር ነበርና ያስጠላ ነበር። የኔ ጌታ ነው ሁለቱ ነገሮች እነዚህ ነው። ግን አሁን ደግሞ እሽ እንዴ ነው በቃ ይሄ ነገር እንትን ማለት እንችለው ሀው ካን አየር ሙዊት እያላችሁናል። እና ፊክስ እንዴ ነው የምታደርጉ? አሁን እናውራለን ማለት ነው። አንድ ትልቅ ፕሮብሌም አንድ መፍትሄ ያለ ይመስለኛል። ይህም ደግሞ ተመራችሁ ጨርሳችሁ ምን ማለት እንደምትፈልጉ መረዳት ነው። እኔ የራሴ የሆነ ነገር ሲሳረግ ነው ማለትም ኦኬ እንት የምትጨርሺ ይሄ ነገር ማግኘት ትፈልጋለሁ ብዬ ለራሴ ስወስን ነው ለመማር ነው ሞቲቬሽኑ፣ ድራይቩ፣ ፍላጎቱ ይመጣል። ማለትም ኢቨን የምትማሩትን ነገር ሂስትሪ ምናምን ራሱ ባይመቻችሁ አዘ ኢንድ የምትፈልጉት ነገር ስላለ ወደራችሁ ምጣላችሁ የምታደርጉት ነገር ይሆናልና ኢቨን ልትወደስ ንችላላቸሁ። እኔ ሆነ አንዳንድ ሆን የወደርኩበት ያለ ሰዓት አለ ሆነ መማሩ ነገር ዋው እያልኩበት ያለው ሰዓት አለ። ፕሽት እያልኩበት ያለው ሰት ነው እና የመጀመሪያው እና ብቸኛው ኔ ብይ ማስ መፍትያ ነው። አስሮ ላይ ተጨረሰክ ምን መሆን እንደምትፈልግ መማር እንደምትፈልግ ማወቅ አለ። ያን ስታቅ መማር ትፈልጋለ። ማለትም ለምን እንደምትማር ማወቅ ማለት ነው። በጣም በቀላል ጥያቄ ሲገለጽ በጣም በቀላል መልስ ይጻፍ ማለት ነው። እናንተ ጠያቄዎቻችሁ ደግሞ እንዴ ነው ሸይ ነገር ማግኘት ፈተናል ወይል እንደ ኖርማሊ ቀን ሙሉ ተቀምጣችሁ ቆንኛችሁ ጋር እያወራችሁ ስኮል እያረጋችሁ ምን አይነት ነገር ነው ያላሰው? አታወሩም ከጓደኛችሁ ጋር አላ። ሌሎች ሌሎች ነገሮች አታርጉ ማለት አይደለም፣ ግን ለተወሰነ ታይም ከራሳችሁ ጋር ምን ነገር መቻል አለባችሁ። በእናት ይህን መልስ ልታዩ የምትችሉት ከሰዎች ያለ። አንድ ሰው መጥቶ እንደዚህ መሆን አለበት ስላለ ብቻ አረጋው አለ ማለት አይደለም። ምክንያቱም አዘታይም አዘኝ ማለት ነው። ያን ያረግከውን ውሳኔ አፕሪሽት አታደርገው። አፕሪሽት የምታደርገው በራስ ማስዋል ላይ፣ በራስ ውሳኔ ላይ የተመሰረተ ነገር ስታደርግ። ስለዚህ ጊዜ ላራስ ተሰጣ ተቀምጠ ምንድነው ማድረግ የምፈልገው? ምንድነው የምወደው? ምንድነው እንደዚህ። ከራስ ጋር ስትነጋገር፣ ራስን ጥያቄ ስትጠይቅ፣ ሲሪስ ሆነህ አእምሮህ መልሱን ይፈልጋል መልሱን ምን ማድረግ እንደሚፈልግ ይነግራል። ታዳምጠዋለህ። ከዛም ከዛ አንጻር ጎልን አላማን ታስቀምጣል። ከዛም ነው ታሪኩን ጀምረው። ከዛም ነው ከትምህርት ባለፈ ባሻገረ ትልቅ ነገር በህይወት ይታያል። እነዚም ትምህርት ምን ያህል ተራ ነገር እንደሆነ ትረዳለህ። ከዛም አልፎ ያን ነገር ከጨረስኩ በኋላ ብዙ ነገር እንደሚጠብቅ ትረዳለህ። ብዙ ነገር እንደሚጠብቅ ታውቃል። ከዛ ያን ነገር አእምሮ ስታስቀምጥ የዛን ሰዓት ትምህርትን መማር ትወዳለህ። የዘሳት ትምህርትን መከተል ትወዳለህ። በያ ስብ አለሁ እና የዛሬው ቪዲያችን በዚህ መልኩ ያጠናቀቀኛል ማለት ነው። ኮመንታችሁን፣ አስተያየታችሁን ሼር ብታደርጉ በጣም ኩሽት አርጋችኋለሁ። እንዳስታክሉ ምትነግሩ ነገር ካለ እሱን ነገሩ ባለፈው እንደዚህ እያችሁ የተሰሙ ሰዎች ሸገራችሁኛልና ስለዚህ አመሰግናለሁ። ይህ ተከታይ ቪዲዮ ድረስ ቻው ቻው።